መርካቶ ላይ ሱቅ አለን። ሱቅ ለመቀየር ለመከራየት ፈለግን እና ነብይ ጋ መጥቼ ሱቅ ልንቀይር ነበር ብዬ እዝች ጋ ነው አስታውሳለው። ስለ እንዲቆም ብሎ አየኛ፣ አየኝ እና ጊዜው ገና ነው ጸልይበት አለኝ። ታውኩኝ። እጄም ለባለቤቴ ስነግረው በጣም በጉጉት እየጠበቅን ነበር፣ ለመግባት የመጀመሪያ ተከራይ ለመሆን አስበን ነበር። ህንፃ ገና አዲስ የሚጀመር ነው እና ሌላ ሱቅ ተከራየን ከዛ ቦታ ትተን። ይህ በሆነ በአስራ አምስተኛው ቀን ያ ሱቅ ልንከራየ ጓጓኖ ሱቅ መርካቶ ላይ ታቁታላች አንድ መርፌ ያልነሱም ሰው ች ሱቁም ቃጠል ማለት ነው። አንድ መርፌ እኛ ግን ህንፃው አዲስ ስለሆነ ጓጉተን ነበር ወደዛ ልንገባ። እግዚአብሔር ስለ እናንተ ይጠነቀቃል ወገኖቼ። ብር ቅዳሜ ቅዳሜ እየመጣ ይገባል። ዘጠኝ ሺህ ብር ከ50 ሺ ብር ላይ ጠፋ። ያኔ ጀመረ የእኛ ቤት መከራ፣ የእኛ ቤት ብር መበተን ቀጠለ ሄደ። እኔ እጠራጠራለሁ ወንድሜ ሌላ ቦታ ይላል ገስታውስ ይላል ምን ይላል። እኔ አልሄድም፣ ነብይ ጋር ነው የሚሄደው የእኛ ነገር እዛ ነው እላለሁ። እሱ እሺ አይለኝም። አወጣለሁ ብር በቃ ደግሞ ብሩም ይጠፋ ልጄ ሳምንት ፈተና ከሆነ ሳምንት ይታመማል። ተሰርቶ እንኳን ጥቂት ገንዘብ መጣች ስንል ያው በጌታ ፊት ነው ማታ ብሩ ከገባ ለሊት አቢ ይታመማል። እንደዛው እያልን ቀጠልን። በ11ኛው ሰዓት እግዚአብሔር ደረሰልኛ። በነብይ አልፎ ደረሰልኛ። የበዘበዘኝ ሊበዘብዘው ደረሰልኝ። ቀኔ ደረሰች። አነሳኝ። አካውንት ሻለኝ። አልቆ አልቆ አልቆ ባዶ ነው። ማየዋለኝ ባዶ። እውነት ነው ባዶ ነው። በቃ መሆነውን አልቻልኩም። አስቡ፣ ስንት ወራትን ያለፍ አቃተኝ። ባዶ ነው አለ አካውንት ሳሺ ብር ምን ከየት እንደመጣ አላቅም። በሶስተኛ ቀን አሁን ቀጥሏል። በሶስተኛ ቀን 30 ሺ ብር እየሮጠ እጄ ገባ። እየቀጠለ ነው አሁንም። ለእግዚአብሔር ይሁን ስሜ እስከ ዳር ይባላል። ከዚህ ነው አዲስ አበባ ነው የመጣሁት። ለኔ የሆነልኝ ነገር ብዙ ነው ተወርቶ አልቅም። ቀድም ካለው ነገር ነው የምናገረው። ምክንያቱም ከዛ ጀምሮ ነው እግዚአብሔር እስከዚህ ጥግ ድረስ ያደረሰኝ። መርካቶ ላይ ሱቅ አለን። ሱቅ ለመቀየር ለመከራየት ፈለግንና ነብይ ጋ መጥቼ ሱቅ ልንቀይር ነበር ብዬ እዝች ጋ ነው አስታውሳለው ስለ እንዲቆም ብሎ አየኛ አየኝ ና ጊዜው ገና ነው፣ ጸልይበት አለኝ። ተውኩኝ። እጄም ለባለቤቴ ሲነግረው በጣም በጉጉት እየጠበቅን ነበር። ለመግባት የመጀመሪያ ተከራይ ለመሆን አስበን ነበር። ሕንጻው ገና አዲስ የሚጀመር ነው እና ከዛ ቀጥዬ ከሳምንታት በኋላ በቃ ልብ ያልቋቋም ሲል ልንከራይ ሲል አይ በቃ መንፈስ ቅዱስ አይ ብሎናል ማለት ቢሆን ነቢይ ያን ቀን ይነግረኝ ነበር። አያልፍም ብዬ ገታሁት። እኔም ባለቤቴም ልባችን በጣም ተነሳስቶ ነበር። ምን ሆነ? በ15 ቀን ሆኖ እንደዚህ መጥቻውንም ጸለይኩለት። አሁን አዲስ ምዕራፍ ተከፈታለኝ፣ ጸለየልኝ። ሌላ ሱቅ ተከራየን፣ ከዛ ቦታ ትተን። ይህ በሆነ በ15ኛው ቀን እግዚአብሔር ስለ እናንተ ይጠነቀቃል ወገኖቼ። ይህ በሆነ በሶስተኛው ወር ያ ሱቅ ልንከራየ ጓጓነው ሱቅ መርካቶ ላይ ታቁታላችሁ፣ አንድ መርፌ አላነሱም ሰዎች ሱቁም ሙሉ ሲቃጠል ማለት ነው። አንድ መርፌ እኛ ግን ህንፃው አዲስ ስለሆነ ጓጉተን ነበር ወደዛ ልንገባ። አንድ መርፌ ሳያነሱ ነው። እኛ እንደውም ከዛ ራቅን። በቃ እንኳን እዛ ልንገባ ቀጥሎ ካለነውም ወጥተን ተሻግረን እኔ እንደውም እዛ የሄድንበት ቦታ ገበያ ያለ ሁሉ አልመሰለኝም። ነብይ፣ እንዴት ነው ወደዛ ማለት እንዴት አየልን ይሄን እንዴት ፈቀደልን ብዬን የገባ ነው። ሚገርም ሚራክል ነው የሆነልን ወደዛ እኛ በወጣም በሶስተኛ ወሩ ሱቁ መርፌ መርፌ ሳያነሱ ነው። ጓደኞቻችን ምድረ በዳ የሆነባቸው ሶስት ወር ሙሉ ማለት ነው። ግን እግዚአብሔር ያኔ ብንገባ እኛም ይሄ ነበር። ጽዋም ይጠብቃል ቀድሞ። ስለ እኔና ስለ ቤቴ የታደገው አምላክ ክብር ለሱ ይገባል። ታውቁታላችሁ፣ መርካቶ ላይ አይታችሁታል። ከዛ ወደዚኛው ሱቅ መጣን። ሚገርም ሚራኪል ሆነ። እኛን ተከትለው እንደውም ብዙ ጓደኞቻችን፣ እዛ የተቃጠለባቸው ሰዎች ሁሉ ማከራየት ጀመርን። ሱቅ እያከራየ ናቸው። በቃ ቢዝነሳችን ጨመረ። እየሰራን እየሰራን መሄድ ጀመርን። በማእከል ምን እንደተከሰተ አናውቅም። ካለን ነገር ማውጣት እንጂ ማስገባት አቆምን። ይህ የሆነው ደግሞ እግዚአብሔር መልካም ነው ግን፣ ለመናገር ቃላት ያጥረኛል። ብር ቅዳሜ ቅዳሜ እየመጣ ይገባል። ከቅዳሜ በኋላ ነው እየመጣ ብሩ የሚገባው። ቅዳሜ ዕለት ትክክለኛ እውነቱን እኔን ያየ ሰው እንዲማር ስለምፈልግ ነው። የሰላቢ መንፈስ ሚሉትን ነገር እዚ ጋር አስረግጬል ለጉባኤ መናገር ስለምፈልግ ነው። ሀምሳ ሺህ ብር ካስቀመጥ ነው ላይ ዘጠኝ ሺህ ብር ጠፋ። ምንም በማናቀው አገልጋያችን ቤት ውስጥ አለች። በጣም ረበሽኩኝ። እኔ እንዴት ብሩ ከቤት ውስጥ ይጠፋል ብለን ሂደን ሁሉ ክስ ከሰስና ታጅ የላት ማለ ዘጠኝ ሺ ብር ከሀምሳ ሺ ብር ላይ ጠፋ። ያኔ ጀመረ የእኛ ቤት መከራ፣ የእኛ ቤት ብር መበተን ቀጠለ ሄደ። እኔ እጠራጠራለሁ። ወንድሜ ሌላ ቦታ ይላል፣ ገስታውስ ይላል፣ ምን ይላል። እኔ አልሄድም፣ ነብይ ጋር ነው የሚሄደው፣ የኛ ነገር እዛ ነው እላለሁ። እሱ እሺ አይለኝም። አወጣለሁ ብር በቃ አያመጣም። ነግሬያቸው አለው። ያ ዘጠኝ ሺህ ብር ከጠፋ በኋላ ብር አልገባም ማለቤታችን ያ እንኳን የተቀመጠው ተመልሶ አልገባም ወደ ባንክ። ጠፋ፣ ከእጃችን ደግሞ ብሩ የሚጠፋ። ልጄ ሳምንት ደህና ከሆነ ሳምንት ይታመማል። ተሰርቶ እንኳን ጥቂት ገንዘብ መጣች ስንል ያው በጌታ ፊት ነው

ምንም በማናቀው ሁኔታ ይታመማል ልጁ። ስንሄድ አንዴ ኬሚስትሪ አሰር ይለኛል፣ አንዴ ምንድን ነው ይለኛል፣ የሳምባ ምች ነው ይለኛል። ብሩ በዚህ ምክንያት ይሄዳል። ምንም በማናቀው ይገባል። ወደ አካውንት አይሄድም፣ ወደ ሐኪም ቤት ነው የሚሄደው። ይገባል። ወደ ሐኪም ቤት ነው የሚሄደው። ይሄን ሁሉ እያለፍን ግብ ግብ ያዝን። በቃ ስራ ምሰራበት ብሩ ስጭኝ ይለኛል። እኔ ብሩን አልሰጠውም። ለምን ማጸለያ ያለብን በነብይ ጋር ሄደን እለዋለሁ። አልሄድም፣ እንፈራለን። እሱ ይፈራል በነገራችን ላይ። አልሄድም ይለኛል። እየታገልኩት የሆነ ጊዜ በጌታ ፊት ነው የምናገረው ይሄን አህል ብራ አምጪ ሲለኝ አልሰጥም ብዬ በጣም ጦርነት ተፈጥሮ፣ አልሰጥም የሆነ ነገር አለ አለ ምክንያት አይደለም ብር እንዲህ ይበተንብን። አልሰጥም ብዬ ባልኩት በጣም ብዙ ደረጃ ደርሰን እናቴ ጌታ ይባርካት ጸልያለን። ከዛም ያም ያ ነገር አልተመታልንም፣ እንደዛው እያልን ቀጠልን። በ11ኛው ሰዓት ግን እግዚአብሔር ወደ እኔና ወደ ቤቴ ሊመጣ ሲል ምን ሆነ እዚህ ቸርች የታቦት ተራራ ጸሎት ተነገረ። በጣም ደስ አለኝ። ምንም የሆነልኝ ነገር የለም እንደዛው መከራ ውስጥ ነኝ። ጠበኩኝ በጸሎት እለቷ ለ ደረሰች። ከቤት ስወጣ በጣም ፈተና በዛ። እንዳለ ታቦ ተራራው ላይ አልፌ እንዳለ ልጄ ትኩሳት አመጣ። ምን አለ ዛሬ አልቀርም። ባለቤቴን ቴዲ ዛሬ አልቀርም፣ ምን እንደሆን አላቅም፣ ግን የኔ ነገር እዛው ራግፌው መጣለው አልቀርም አልኩ። እስቲ አሜን በሉ። በኢየሱስ ስም ነገራችሁ የያዘ የተቀመጠበት ጨለማ ይራገፍ። ነገራችሁ ላይ የተቀመጠ ቀንበር ይራገፍ። ያስለቀሳችሁ ነገር ይራገፍ። የሰበራችሁ ነገር ይራገፍ። የያዛችሁ ነገር ይራገፍ። እግዚአብሔር በጌታ በኢየሱስ ስም ከዚህ ቀን ጀምሮ መከራችሁን ያራግፍላችሁ። ከተሰበሰብን ከቅዱሳን ጋር ሄድን፣ በቃ ውስጤ ሙሉ ነው። ከቤት ሲወጣ የኔን ነገር ለጎረቤኑ ልጄን ሰጥቼ የመጣሁት በቃ አደራ እያቶከሰ ከሰኖ ግን አደራ አልቀርም ብዬ ወጥቼ መጣሁ። የኔ ነገር ዛሬ ይራገፋል፣ የኔ ነገር ይራገፋል እያልኩ ነው። መኪናው ሲሄድ ወጣንን ታቦ ተራራ ላይ ወጣን። እንጦጦ ተራራ እንጦጦ ተራራ እንጦጦ ተራራ አባሳ ነው። እንዲያለ ነው እንዳይሉ ብዬ ነው። ፕሮግራሙ ተጀመረ። በሚገርም ሁኔታ አላቅም። ልውናው ነበር በቃ በሚገርም ሁኔታ በዛ ማከል አለቅስ ነበር። ጌታ ሆይ ዛሬማ ረግጬ እሄዳለሁ፣ ጥዬው እሄዳለሁ እያልኩኝ። ጌታዬ ባርከው። እግዚአብሔር ደረሰልኛ። በነብይ አልፎ ደረሰልኛ። የበዘበዘኝን ሊበዘብዘው ደረሰልኝ። ቀን ደረሰች፣ አነሳኝ። አካውንትሽ አለኝ አልቆ አልቆ አልቆ ባዶ። እውነት ነው። ጠላት እንዲህ አቁሞ ሊገፈትረን በቃ ሊገፈትረን ጉርጋዱ ላይ አቁሞን ነበር። አካውንትሽ አልቆ አልቆ፣ እኔ እስከ ዳር አለኝ አካውንትሽ አልቆ አልቆ፣ ባዶ ነው የማየው አለኝ ባዶ የአንቺ በረከት ያለው በማገልገል ውስጥ ነው። ወደድሽም፣ ጠላሽም ወደ ሰማይ ከፍ ወደ ምድር ዝቅ ብት የአንቺ ቤት ነገር አይጨምም። ይኸው አሁን ጌታ አካውንቷ ባዶ ነው ያለኝ። ይኸው ቃል በቃል የምነግራቸው አሁን እጇ ላይ የነበረው እያለቀ ነው አለኝ ጌታ። ኢቨን የሚንቀሳቀሱበት ነገር እንኳን እየጠፋ ነው ያለ የሚጨመር ነገር አላውቅም የሆነ ታድሶ ቤቶች ላይ ሲያረጋ የሆነ ታድሶ አሁን የሆነ ጸሎት የለም አምልኮ የለም የሆነ ነገር ለበቀ ነገርሽን ሁሉ አበላሽቶታል። እግዚአብሔር ወደ ቀድሞ ማንነትሽ መለ ባሪያው ሲናገር እንዲያለ እኔና ቤቴ ማንን አለ ቤቴ ማለት በጣሪያና ግድግዳው ልጄ፣ ሚስቴ፣ ኑሮ፣ ነገሬ፣ ስራዬ፣ ዝናዬ፣ ስልጣኔ፣ ነገሬ ሁሉ ማንን ክብር ለኢየሱስ ይሁን። ከዚህ ቀን ጀምሮ ቤት ሺ አምልኮ ቤት ይሁን። የሰማይ አምላክ እግዚአብሔር መባረክ ታውቃለህና፣ በጌታ በኢየሱስ ስም እና ሰልጣን እህቴን እንድትባርካት፣ ባለቤቷን ቴዲን እንድትባርከው፣ ብላቴናዋን እንድትባርከ ደ በኢየሱስ ስም ጸልይ። የዘላለም አምላክ እግዚአብሔር ሆይ ጠላት ሴጣን ዲያብሎስ የቀማቸው የከለከላቸው ነገር ሁሉ በኢየሱስ ስም እና ሰልጣን ምርኮ ይመለስ። ሆነቹ በሚሰራበት አካባቢ ላይ ሙስሊም ሴት አይ ባልና ሚስቶች ናቸው። ሱቅ አካባቢ የምትውለው ብዙ ጊዜ እሷ ነች። በጣም ሟርተኛ በጣም አስማተኛ ከሱ ጋር ጨምሮ የሶስት ሰዎች በረከት የያዘች አየው። ንገሪው፣ ምልክት ነው። ያቺ ሴትዮ ከዛ ሰፈር ትነሳለች። ያው ከዚህ ቀን ታቀታለች። ያው በቃ አሁን ትነሳለች አይደል። እኔ ኮሪደር የአንሳት ሰው ያንሳ፣ እኔ አላቅም። ትነሳለች። ወይቀኝሽ ከፋር ይከዋ የማይበጃችሁ ይነሳ። እውነት ነው። ባዶ ነው። በቃ መሆነውን አልቻልኩም። አስቡት ስንት ወራትን ነው ያለፍኩት። አቃተኝ። ባዶ ሆኗል አካውንትሽ አለኝ። ባዶ እግዚአብሔርን በሁሉ እና አገልጌዋለ። እውነት ነው። ፋይናንሴ ስለጎደለ ልቤ እየወረደ ቸርች መምጣት እያቆምኩኝ፣ ዝም ብዬ ቤት ውስጥ ቁጭ ብዬ ጥያቄ አለኝ። ለምንድን ነው ጌታ ሆይ ለምንድን ነው የምለው ማለት ነው። በዛ መካከል ተናገረኝ። ባለቤትሽ ካንዴም ሁለት ጊዜ ከሞት አደጋ አምልጧል አለኝ። እውነት ነው። ሰው እንዲያ አይነት አስፋልት ላይ ይወድቃል። አስፋልት ላይ ተሻግሮ እየሄደ ምንም አልሆነም። እጥፍጥፍ ብሎ ወደቀ ቻዋብ እየሻኘች ው ስራ ሄዶ እጥፍጥፍ ብሎ ወደቀ። ሲመጣ እግሩ ሄና አክሎ ተመልሶ ሊመጣ ምን እውነት ነው። አስፋልት ላይ ዝናብ የለ፣ ጭቃ የለ። ቀጠለ አንቺ በምድረ በዳ ካንድም ሁለት ጊዜ ሞትን አምልጠሻል ያለ እውነት ነው። ባልና ሚስቶች አረብ ሀገር በር ዘግተው ባረብኛ ምሰሙች አልተሰማላችሁ አልችልም ባረብኛ ማእግደር ነ ሰዊ ይሃዳ ማእግደር አልችል የምችል ልጅ የሆነ ነገር ላረግ ብሎ ሰውየ በር ከፍቶ ትቶኝ ሄደ። ሁለቴ ከሞት አደጋ አምልጫለሁ። እኔም ባለቤቴም ነቢይ የሰዓቱ አንቺ ከአረብ ሀገር ሁለቴ ከሞት አምልጠሻል አለኝ። የምድረ በዳ አባትሽ ነበር ያኔ ታከብሪዋለሽ፣ ያኔ ትፈልጊዋለሽ። ዛሬ ሁሉ ነገር ሲስተካከል ከእግዚአብሔር ቦታ ፈቀቃልሽ። እስከዳር መሰዊያሽን አድሻለኝ። እውነት ነው። በትክክል ልቤ ወርዶ አልጸልም በነገሮች ልቤ ወርዶ አልመላለስም። ዝም ብዬ መጣለሁ እንጂ ቀፎዬ ነው መጥቶ የሚመለሰው። ልቤ እየወረደ ስላለ ሁለተኛ ባለቤቴ እንደዛ ሆነ፣ ወደቀ። ምንም በማናውቀው ነገር እንደዛ ተከሰተ። ህፃኑ ልጄ የመጀመሪያ አመት ላይ ዘይት እዚህ ቸርች ይሰጣል እና እየመጣ መጥቶ ዘይት ሊወስድ ሲል ብላቴናዬ፣ እኔ እንደውም ታውስል እህት ላይ እኮ ጌታ ይባርካት፣ ተይው ሂዶ ይውሰድ ዘይቱን አለ። ጭሩ ጦ መጥቶ ከውጭ ዘይቷን ይዞ ሄደ። እማያ አለኝ ተሰብሮ የመጣ ቀን፣ ቀቢው ምንም አይሆንም ቀቢው አለኝ። ቀባውት ሂደን ቢታይ ተሰብሯል ውስጡ። ግን አቢ ባለው ብቻ ዘይት ቀቢው፣ እማዬ ዘይት ቀቢው እያለኝ እየቀባ ነው ምንም ሳይሆን ከአንዴም ሁለቴ። አንዴ ደግሞ ደረጃ ላይ እንዲ ተንጠልጥሎ ከላይ ከፎቅ የለቆንትኑ ወርዶ እሱን ሳይነካ መሬት ላይ ወረደ። ሁለቴ ከሞት አመለጥን። ከዛ ፋይናንስሽ ይሄ የሆነበት ምክንያት አለኝ። ከእናንተ ቀጥሎ አሁንም ሶስተኛ ላይ ሙስሊም አያለው የጠመጠመች እጣን እየጨመረች ሰባት ሰባ ሰዓት እጣን እየጨመረች የምትራገም ሴት አያሏለች። እውነት ነው። እኛ ከተከራየንበት ቀጥሎ ሶስተኛ ሱቅ ላይ ያለች እንደዚህ አይነት ሴት። ከዛ በመቀጠል ከኛ አልፎ እግዚአብሔር በእኛ ምክንያት አንድ አዛብና አንድ በጌታ አሉ እየመጡ ፋይናንስ አንዱማ ጭራሽ ለቅቄ አገሩን ጠፋለሁ አለ። ብሬ እየወደቀ ነው ማለት ስራ እየጠፋብኝ ነው ብሎ በእኛ ምክንያት ከናንተ ጋር ሁለት ሰዎች ይባረካሉ አለ። እነዛ ሁለቱ ሰዎች እኔ እንደውም ብዙም ለአንደኛው ብዙም አልተናገርኩም፣ ግን ተባርኳል። እያየውት ነው በእኛ የተነሳ በጌታ አይደለም አንዱ በጌታ ነው ተባርኮ ነገርኩት። እንዲ አለኝ እንዲ ነገር ሆነ አልኩት። የኛ ፋይናንስ ያቺ ከተጸለየች ቀን በሶስተኛው ቀን በጌታ ፊት ነው ነገር ለማሞቅ አይደለም። ሰላሳ ሺህ ብር ምን ኬት እንደመጣ አላውቅም። በሶስተኛ ቀን አሁን ቀጥሏል። በሶስተኛ ቀን ሰላሳ ሺህ ብር እየሮጠ እጄ ላይ ገባ። አስተኝቼ መጽሐፍ ቅዱስ አድርጌ አየት በረከቴ ተመልሰ ገባ እጄ ላይ ይቀጥላል። አሁንም አልኩ እየቀጠለ ነው አሁንም እና ክብር ለእግዚአብሔር ይሁን። አሁንም አሉ። እነዛ ሰዎች ግን መንፈሳቸው ተመቷል መንፈሳቸው ተመቷል። በቃ ሱቅ እንዲ ዘግተው ነው የሚሰሩት ጭራሽ። እኔ በዛ በኩል ክርስቲያን እኔና ይሄኛ ወንድሜ ከጎን ያለ እኔ ሳልፍ ሻተሩን ወደታች እንዲያንሸራተው ነው የሚሰሩት ሻተር እንደኛ ከፍ አድርጎ አይሰሩም። እነዚህ ሰዎች ግን ለምንድን ነው እንዲሚያደርጉት የሚል ውስጤ ይጠራጠራል። ብዙ ሰው ደክመዋል፣ በዙሪያቸው እግዚአብሔር መንፈሳቸውን መታ። እኛ ይኸው እንደ በፊቱ ምርኳችን ተመልሶ ስራችንን እየሰራን ነው። በበቃ ነገር አለቀ በተባለ ነገር ላይ ጠላት አካውንታችንን በልቶ ባዶ አድርጎ ጉርጋር ላይ እንዲህ ሊገፋኝ ባለ ሰዓት ላይ አበቃ፣ እስከ ዳር አቃተኝ ባልኩ ነገር ላይ እግዚአብሔር በነብይ አልፎ ይደርስልኛል። አሁን ደርሶ ምርኮዬ ተመልሷል። እንደ በፊቱ እየሰራን ነው። ልጄ ደግሞ የምናገረው ነገር ይኸው በጌታ ፊት ነው። ከተጸለየልን ቀን ጀምሮ ዲዲ አምስት ሳንቲም አውጥተን አናቅም። ታሞ አያቅም፣ ይብን ታሞ አያቅም። ይዤ እሄዳለሁ። ኬሚስትሪ አሰር ይለኛል ምን ይለኛል፣ ይሰራል። ወደ ስንት ሺህ ብር ጥለን እንገባለን። ልጁ ቤት ሲገባ ዘይት ቀቡኝ ብቻ ነው። አኪሙ ጋ ቁጭ ብሎ እማየ ሆዴን ዘይት ቀብኝ፣ እማየ ጭንቅላቴን ዘይት ቀብኝ ምንድንነ የሚለኝ አኪሙ። የእሱ አኪም አለ ምንድን ነው ልጅ የሚለው እንዲህ ነው የሚለኝ እለዋለሁ። ልጁ እኛ ብር እናወጣለን፣ ልጁ ግን ዘይት ቀቡኝ ይላል። ቤት ስንገባ? ምንም ብር ይኸው፣ እስካሁን ታሞ የማያውቅም። በሰላም ይወጣል ይገባል፣ ትምህርት ቤት እየዋለ ክብር ለእግዚአብሔር። ይሆን ክብሩን ለእግዚአብሔር ስጡ። ክብር ለኢየሱስ ይሆን። ያደረገልሽ ጌታ ይባራል። እንኳን አደረገልሽ። አሜን፣ አሜን። አሁንም እያደረገ ያስገርምሽ። አሜን። እያደረገ ያስደንቅሽ። አሜን። ግን እንደው ልጁ ዘይት ቀብኝ ዘይት ቀብኝ ይላል። ስቲ አንዳንድ ከዚህ በፊት የነበረውን ምስክርነት ሽኛል። ሰው ግር ስለሚላቸው የልጁን አመጣጥ ንገሪያቸው፣ ያቸው እስቲ እና የነበረውን ቃል ንገሪያቸው። እሺ ብላቴናዬ የመጣው በቃል ነው እንደነገርኳችሁ የኔ ነገር ሁሉ የሚሰራው እዚህ ቤት ነው። ከአረብ ሀገር ስመጣ ስሙን ሰይሜ በይቱ ባየው ነበር ነብዬን በጣም ጓጓ ነበር። መቼ ነው ያን ጉባኤ የምቀላቀለው ብዬ ስመጣ ስም መዝግቤ የመጀመሪያ ወንድ ልጅ ወልጄ ስሙንም ይሄ ነው ብለው ብዬ ነው የመጣሁት። አነሳኝ ጸለየልኝ። ምን አለ? ወንድ ልጅ ነው የምትፈልጊ? በአረብ ሀገር እያለሽ ወንድ ልጅ ስሙንም እስራኤል እለዋለሁ ወንድ ልጅ እግዚአብሔር ከሰጠኝ ብለሽ አልሻለኝ። እኔ እንኳን በሰዓቱ እርጉዝ መሆኔን አላወቅኩም። የሁለት ወር እርጉዝ ነበር፣ ነቢ ሲተነብይልኝ አላውቅም እርግዝናዬን ራሱ። እኔ እንደመጣ አሁን እርጉዝ ነሽ አለኝ፣ እንደ አሁን የሁለት ወር ጽንስ በሆድሽ አለ፣ ስሙም እስራኤል ነው። ሚገርም አነጋጋሪ የሆነ ልጅ አለ። እውነት ነው። ከኔ የተፈጠረ አይመስልም ልጁ ከኔና ከአባቱ የተወለደ አይመስልም። ሚገርም አነጋጋሪ የሆነ ሕፃን ልጅ የተቀባ ልጅ አለኝ። እውነት ነው። በሄድኩበት ሁሉ ይሄ ልጅ ያንቺ ነው ሁሉ ተብያለሁ። ባቡር ውስጥ እጀው ያንቺ ነው እንዴ ልጁ እናቱ ትምጣና ትቀመጥ የተባልኩበት ልጅ ነው። እዤ ገብቼ እናቱ ትምጣ ትቀመጥ ተነሽላ ተብያለሁ። ይሄን ያህል የተናገረው ቃሉ ሆነ። ከእኔ የተፈጠረ ልጅ አይመስልም። እና አመጣጡም እንዲህ ነው። እውነት ነው። ሲታመም አሁን ዘይት ቀቡኝ ነው፣ ነቢይ ጋ ውሰጅኝ ነው። ነቢይ ማን ስል፣ ስሙን ጠርቶ ውሰጅኝ ነው። ያ ሁሉ ብር ሲወጣ እሱ ዘይት ነው የሚለው። እስኪ ቤቱ ቤቱ ዘይት አለ። ስንታመም ዘይት ነው የምንባለው። ዘይት እንቀባ ነው፣ በቃ የሚለው። ክብሩን እግዚአብሔር ይውሰድ። በትንቢት የመጣ ልጅ ነው። ሀሌሉያ! ኢየሱስ ጌታ ነው። ያደረገልሽ ጌታ ስሙ ይባረክ። አሁንም በዙሪያችሁ ላሉ ሟርተኞች፣ መተተኞች፣ አስማተኞች፣ ሰላቢዎች እግዚአብሔር አሳልፎ አይስጣችሁ። በረከታችሁ ታልፎ ይሰጣችሁ በክርስቶስ ኢየሱስ ስም። የያዛችሁት፣ የነካችሁት የጽበጣችሁት ሁሉ ይባረክላችሁ። እግዚአብሔር አምላክ በዚህ ዓመት እንደተናገረን እንደ ቃሉ 2017 የመከናውን ዓመታችሁ ነው ብሎናል። በኢየሱስ ስም የመከናውን ዓመት ይሆንላችሁ። ነኚ የቀሩ ወራቶች በጌታ በኢየሱስ ስም በረከቶቻችሁ ፈጥነው ወደ እጆቻችሁ የሚገቡበት ወራት ይሆን በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሶስቱ ሥላሴ ስም አጽናሁልሽ፣ ተፈጸመ ብርኩኝ። ለዘላለም ክብር ለእግዚአብሔር ይሆን። እስኪ እግዚአብሔር ውለታ የዋለለት የተደረገለት ብቻ አጨብጭቡ። እኔ የመጣሁት እንጦጦ ታውቃላችሁ፣ ከዛ ነው የመጣሁት። ለምን እግዚአብሔር ያደረግልንን መመስከር አለብኝ። ወንድሞች አሉኝ ከኢትዮጵያ ውጭ፣ ብዙ እህቶች አሉኝ ከኢትዮጵያ ውጭ። እኔን ያገኘኝን እግዚአብሔር እነሱን እንዲያገኛቸው ነው። በተለያየ ስቴት ላይ ያሉ የሚኖሩት አሜሪካን ነው። እኔ ነኝ እዚህ ያለሁት። ሶስት እህቶች፣ አራት ወንድሞች አሉኝ፣ ግን ያለው እኔ ነኝ። እግዚአብሔር ባደረገልኝ ነገር ከዛ ይልቅ እዚህ በተደረገልኝ ነገር ነው እኔ በጣም ደስተኛ የሆንኩት። የሰማያዊውን በረከት ነው እግዚአብሔር የሰጠኝ። ለእግዚአብሔር ክብር አስገቡለት። የሆነውን ልንገራችሁ ምንድን ነው የሆነልኝ የእግዚአብሔር ሰው እኔ ሁለት ሺህ የሆነ እንትን ላይ አየሁት በጣም መቼ ነው ማገኘው እያለኩት የሆነ በቃ እኔ ቢሮ ሆኜ ማለት ነው ቁጭ ብዬ አለቅሳለሁ መቼ ነው ማገኘው እያልኩት ከስንት ዓመት ከአምስት ዓመት በፊት ግን እግዚአብሔር ደርሶ መጣ እግዚአብሔር ሁሉም በጊዜ ነው አይደለም የሆነው እግዚአብሔር ው አመጣውና እኔንም ልጄንም እግዚአብሔር በቅባት የዛን ቀን ነው ባረከን። ምንድን የሆነልን ኮንፈረንስ ነበረ የካቲት ሁለት እሁርለት እዚህ እናንተ ጋር ደክሞ ሰለቸኝ ሳይል እናንተን ካገለገለ በኋላ እግዚአብሔርን ለሚወዱት ሁሌም አቅም ይሰጣል፣ አይደለም ጉልበትን ይሰጣል። ሰለቸኝ ደከመኝ ሳይል እኛን ደሞ ሊያገለግለን ወዴት መጣ? ወደ እንጦጦ ተራራ ህዝቡን በቅባት በወፍራም ቅባት ቀብቶን በፊት ከነበረኝ ቅባት እግዚአብሔር በአዲስ በመናፍስ ላይ በክፉ መናፍስ ላይ እግዚአብሔር እኔን ሾሞኛል። ክብር ለእግዚአብሔር። ሁን አንተ ፓሪያ ያግኝ፣ ይሄ ቅባት ያግኝ፣ ይሄ መንፈስ ያግኝ፣ ይሄ እሳት ያግኝ። የለውና ኮልታፋውን አንተን በመናፍስቱ አለም ላይ ሾመሃለሁ። አላይ አሜን መሻቴ ነው የሁል ጊዜ መሻቴ። ምህረት የሚባል ስም ታውቃለህ? ምህረት ልጄ ነች። ከዚህ በላይ በረከታለህ የለም። እሱን በመናፍስቶ አለም ላይ እሾመሃለሁ እቀባሃለሁ ካለው አሜን። አሁን ደግሞ ምህረት የምትባለዋን ገና የሆነች ደቃቃ ብላቴና ነው ማየው። እውነት ነው። በጥበብ መንፈስ እግዚአብሔር አሜን። በዝማሬ መንፈስ እግዚአብሔር እውቀት ባት አለኋል። አሜን።